እኔ ሀና ሚስቴ ናት፣ ሀና ፍቅረኛዬ ናት፣ የብዙ አመት ዋጋ የከፈትኩባት ልጅ ናት ማንም አያገባትም በማለት በተከራከረ ሰዓት ነው የመኮንን ሰዎችን በሽተኛ አድርጎ የለቀቁት ነበረው። ለዛውም ድብደባ፣ ብዙ ግፍ፣ ብዙ መከራ የደረሰበት ልጅ ነው። ሀና ግን ከሀገር አልወጣችም፣ አገር ውስጥ ነው ያለችው። አገር ውስጥ ሆና አንድ ቤት ውስጥ ተዘግቶባት ብዙ መከራ ያየች ሴት ናት። ለዛውም አቶ መኮነን በየጊዜ መቶ የተጫወተባት ሌላ ወንዶችም እንደዛ የተጫወቱባት እንደ ሴተኛ አዳሪነት ነው የተሸጠችው። ይቅርታ አድግሉኝና ግን ለቃላት አነጋገሬ፣ ትዳር ብላ ወጥታ ግን እሱ ሌላ ቢዝነስ ነው የጀመረባት። አንዱ ሚስቱ ለሌላ ወንዶች ዳር፣ ይህ ሁለተኛ ግባት አለሁ ብሎ በቤተሰቦቸው አስፈራርቶ የወሰዳት ሀና የማንም መሸቀያ የማንም መጫወቻ አድርጓታል። ወንዶች እንደፈለጉ ይጫወቱባታል፣ ብር እሱ ነው የሚቀበለው እሱ በሶስት ወር በአራት ወር አንዴ ነው የሚመጣው ግን የአቤል እናት ምን ብላ ነበረ ከመጣ በጣም ነው የቆየው በሁለት አመት በሶስት አመት እንጂ አይመጣ ብላ ነው የተናገረቸው የነበረው ነገር ግን እሱ በየሁለት ወር መጥቶ በሀና ላይ ተጫውቶ እንደፈለገ ሆኖ ሀና ብቻ አይደለችም ብዙ ሴቶች በሱ ስር እንዳለ ዛሬ ተነግረዋል ዛሬ ተሰምተዋል አገራችን ላይ ጉድ የተባለ ነው ሴት ሆኖ በሴት ህይወት ላይ ይጫወታሉ ሴት ሁና የአቶ መኮነን ቅጥረኛ ናት የአቶ መክሮን ተላላኪ ናት። ግን ሴቶችን አንድ ቤት ውስጥ ወሽቃ አንድ ቤት ውስጥ ሸሽጋ መኮነን እንደፈለግ እንዲጫወትባቸው ነው የሚያደርገው። ሴቶቹ በሁሎ እንግሊዝ ሀገር ወስዳቸው አለሁ እኔ ስፖንሰር ሆናቸው አለሁ እኔ አግብቼ ነው መወስዳችሁ ብሎ ነው የሚጫወትባቸው። ግን አንዳቸውም የሄዱ ነገር የለም። በሽተኛ ሆኖ የአይምሮ በሽታ ብዙ በሽታ ደርስ ብዙ መከራና ስቃይ ደርሶባቸው ወንድ የተፈራረቀ የተጫወተባቸው ሴቶች ሆኖ ነው አቤልን ያገኛቸው። አቤል የሰማው በሙሉ አንገቱን ያስደፋው የሰማው በሙሉ ለመስማትም ለማመን የሚከብ ነገር ነው። አቤል የሰማው ምን አይነት ደረጃ ላይ እንደደረሰ አጎቱ በሰው ህይወት ላይ ምን አይነት ጨዋታ እንደሚጫወት ሰው በመሆኑ ላይ ያስጠላው። አንዳንዴ በምሰሙት ነገር ሰው በመሆናችሁ የሚያስጠላችሁ ወሬ፣ ለምን ተፈጠርኩኝ እኔ ሰው ነኝ ብላችሁ ራሳችሁን እንድጠሉ የሚያደርጓችሁ ብዙ ነገራቶችን አሉ። ለምን እንደሆን አላውቅም። በተለይ ተለይ እኔ ሴት ልጅ ለምን በዚህ ልክ በሴት ህይወት ላይ እንደምትጫወት አላቅም። ለምንድ ነው ግን ሴት ሆናችሁ በሴት ህይወት ላይ የምትጫወቱት? እኔ ከድሮም ሴት ሁኜ ሴትም አልወድም። ለምን ምንም አይነት ርኅራሄ ለእህቶቻቸው ርኅራሄ አይኖራቸውም። ወንዶች ይሻላሉ፣ ወንዶች ያዝናሉ። ጨካኝ ቢሆኑ ግን ለሴት ልጅ በጣም አዛኝ ናቸው። ግን ሴት ሆና ሰው ህመም በህመም ላይ ህመም ያወቀ እንዴት በህመሙ ላይ ህሙምን ያሳለፈ የሴት ብን መከራ ሴት ልጅ ብዙ መከራ ብዙ ስቃይ ታያለች። ብዙ ነገር ያ ሁሉ ያወቀች ሴት እንዴት በሴት ህይወት ላይ ትጫወታለች? ለብር ብላ ገና ፏ ከፍታ ፈልገው ነው ብር ፈልገው ነው እንደፈለጉ ሊሆኑ ፈልገው ነው እንጂ እኔ አስገድጃቸው አይደለም ትላለች እንዲህ። ነገ የአንቺ ጠፋንታሽን ምን እንደሆነ በምን አወቅሽ? አቶ መኮነን ወደ አንቺ እንደማይገለበጥ በምን እርግጠኛ ሆነች ነው? ምክንያቱም መኮነን የተባለው ሰው ሳይሆን የአውሬ ምስል ያለበት ሰው ነው። እንደ ሰው እንኳን አያስብም በአሁን ሰዓት እንኳን አውሬዎቹን በስነ ስርአትን ለራሳቸው አውሬ የሆኑትን እንስሳን የሆኑትን ይከባከባሉ። ግን መኮንን የሚባለው ሰውየ እኮ ምንም አይነት የሰውን ባህሪ የሌለው በሰው ህይወት ላይ የሚጫወት በብር እንደፈለገ ስላለው በብሩ ሰው የሚያስፈራራ ሰው እኮ ነው። ዛሬ ግን አንቺ እህቶችሽ ምንም ሳይመስልሽ ትሸጫቸዋለሽ። ያንዳንዱ ደግሞ የሚገርማችሁ ነገር በየቦታ ቤት ተከራይ ታስቀምጣ ነው ለአቶ መኮንን የሚሸጥለት። አቶ መኮነን ብቻ አይደለም፣ አቶ መኮነን ብዙ ወንዶች ይዞ ይመጣና በእነዛ ሴቶች ነው የሚጫወቱት። ምግብ ደስተኛ ከሆነች ትሰጣቸዋለች፣ ደስተኛ ካልሆነች አሰጣቸውም። መከራቸው ያዩ ነው። ሀና ካለችበት ከኩሽና ከታሰረችበት ከኩሽና ነው አቤል ደገፍ አድርጎ ያወጣት። እንኳን መንቀሳቀስ ማትችል ልጅ ናት የሆነችው። ምክንያቱም ከአቅሟ በላይ የሆነ በደል ደርሶባታል፣ ብዙ በደሎቹ ደርሶባታል። ለምን በዚህ ልክ በሰው ህይወት ትጫወታላችሁ? ሀና ማለት እኮ ከቤተሰቦቿ ሽማግሌ ልኮ በሰማኒያ ተፈራርሞል ያገባት የወሰዳት ልጅ እኮ ናት። አስቡት። አንድ ወንድ ልጅ አገባት አለሁ ብሎ ወስዶ ሚስት አድርገዋት በዚህ ልክ ይጫወታል። በዚህ ልክ ያንዷዋ አልበቃ ብሎ ያንዱዋ የአይምሮ በሽተኛ አድርጎ በሽተኛ አድርገዋት ሞተች ብሎ ሰፈርም አገርም ሁሉ ነገር አውጆ የሌላ ሰው ቁሞ ነው ልል ያለ ሰርግ ደግሶን የዳራት ሀና ደግሞ አዳማ ወስዶ ወሽቆ አስቀምጠዋት የወንዶች መጫወቻ አረጋት ማለት፣ ሰው ነው? እኔ ሰው ነው ወይ? አሁን ይሄ ሰውየ በአካል ሲገኝ አቤል አይበሌ ያገኘው ሉሉም አገኘው። አሁን ፊቱ ሸፍነው ይለቁታል ይሆናል። እኔ አላቅም፣ እኔ አላቅም፣ እኔ አላቅም። ይሄ ሰውየ ፊቱ መሸፈን ሳይሆን ራቆቱ ሚዲያ ላይ ቢለቀቅ እኔ ደስታ ያለች ነው። ሴት ማለት እኮ አገር ናት። ሴት ማለት እህትን ሚስትም እናትም እኮ ናት። እንዴት በዚህ ሊክ አገባቸዋለሁ ብሎ አግብተዋቸው በዚህ ሊክ ይጫወቱባቸዋል። ለምንድ ነው በህግ ማይጠየቀው? ለምንድ ነው ማይታሰረው? ችግሩ ምን እንደሆነ ለምን አይጠየቅም? አቶ መኮንን ማለት ምን ማለት ነው? ሰው አይደለም እንዴ? እንደኛ በዘጠኝ ወር ተረግዙ የተወለደ ሰው አይደል? የሱ የተለየ ፍጡር ነው እንዴ? ሴት ነኝ እኮ ያመኛል። አንድ ሴት ልጅ ስትጎደል ከሆነ ያመኛል እንዴ እኔ ሰው በመሆኑ ብቻ ሴት ልጅ ስለሆነች አይደለም። ወንድም ቢጎዳ ሴትም ተጎዳች፣ ያው ያው ነው ሰው ነው። ግን ለምን አለ ጥፋታቸው? ለምን አገባቸው አለው ሚስቴ ናችሁ ብሎ ከቤተሰባቸው ነጥሎ ወስቶ በዚህ ልክ መጫወት። አስቡት። ለእናቴ ቪዲዮ መቀርጽላት ጥሩ ቦታ፣ መናፈሻ ቦታ፣ ጥሩ አለባበስ አልብሰውኝ፣ ጥሩ ምግብ አብልተውኝ ነው ለእናቴ ቪዲዮ የሚቀርጽ ላት እናቴ በቪዲዮ ማውራት፣ ሪከርድም ደግሞ ተገድጄ ነው ማደርግላት አለች። ከዛ በኋላ ለእናቴ ያ ቪዲዮ ከተላከላት በኋላ ካየችኝ በኋላ ቪዲዮን ይደለታል አለች። ሪከዱ ይደለታል ከዛ የደበደቡኝ ያሰቃዩኝ ነው ቤት የሚያመጡኝ። ቤት አምጥቶኝ ደግሞ የወንድ መጫወቻ ነው የሚያደርጉኝ ያለችው። አስቡት፣ ያ ሁሉ እናቷ ውጭ ሀገር ናት እንግሊዝ ሀገር ናት ያለችው። ልጅሽ እንግሊዝ ሀገር መኮንን አግብቶ ወስደዋታል እዛ ጥሩ ኖሮ ትኖራለች ተብላ ተነግሯትኮ ነው። ስለዚህ እናቷ ምንም አይነት ነገር ስጋት እንዳይገባት ነው አቶ መኮንን አዳም አስቀምጧት እንደዚህ አይነት ጨዋታ የሚጫወተው አስቡት። አሁን ይሄ ሰው ነው ተብሎ ከሰው ጋር ይመደባል እንዴ አላውቅም ሰው ነው ተብሎ ከሰው ጋር ይመደባል ሰው ቢሆን እኮ እንደዚህ አያደርግም ነበር ለምን ከሀገር አላስወጣት ማለት አይደለም ግን ለምን እንደዚህ አይነት ህይወት ለምን ይጫወታል በሴት ላይ አግብቶ ይወስዳቸውና ለምን በዚህ ልክ የሌላ ወንድ ይሸጣቸዋል ሚስቱ ከሆነች ሚስቱ ነው ካልፈለጋት ለምን አባቷ አዳል ነበረው በዛ ምክንያት ነው እሷ ሊያገባት የፈለገው ስለዚህ ከአባቱ አባቷ ነዳውን ሰርቶን ሆነ ምን ሆነ ይክፈል። ያማ እሷ ሰርታ እንድትከፍል ማድረግ ነው እንጂ የወንዶች መጫወቻ ማድረግ ምን ማለት ነው? የማንም ሴት መጫወቻ ማድረግ ምን ማለት ነው? አንድ ኩሽና ውስጥ ሶስት አመት በሙሉ ማዕድ ቤት ሶስት አመት በሙሉ ታስሮ መቀመጥ ማለት ምን ማለት ነው? ሰዎች አይደላችሁ፣ እንደ ሰው አታስቡ። ኧረ በፈጣሪ እኔ እንደዚህ አይነት እንደዚህ አይነት አውሬ ሰው እኔ ሀገራችን ላይ ለሰከንድ እንኳን ለደቂቃ፣ ተውትና ለሰከንድ ባይቆየ እኔ ደስታ ያልችለው ምክንያቱም እነዚህ ሰዎች ሰው አይደሉም። የሰውን ባህሪ የለበሱ ሰዎች አይደሉም። የሰው ህይወት ማያሳዝናቸው ሰዎች፣ እኛ ብቻ እንብላ፣ እኛ ብቻ እንልበስ፣ እኛ ብቻ እንያገኝ፣ እኛ ብቻ። እንድ ሰው በስሜቱ ይጓዛል፣ ሁሌ ሁሌ በስሜቱ ይጓዛል። እንዴ አይምሮ የሚባል ነገር እኮ ፈጣሪ ሰጥቶናል። ልቦና የሚባል ነገር እኮ ፈጣሪ ሰጥቶናል። ልባችን እናስበት፣ አይምሯችን ደግሞ ከሁሉ ነገር አሸንፈን የአይምሮ ጸጸት ውስጥ እንዳንገባ የሚያደርገን እኮ አይምሮ አለን። እኛ ሁሌ በአይምሮአችን መጓዝ ነው ያለብን እንጂ በስሜታችን መጓዝ አይደለም። ሰይጣን አይደለንም እኛ ሰው፣ እድሜ ልኩ ለስሜቱ ተገዝቶ ይኖራል እንዴ! እንደ ፈጣሪያችሁ አትፈረው። እረ ብስሚላህ። አና ስለተገኘሽ በጣም ደስ ብሎኛል። ከእናትሽም ከምትወጁ ፍቅረኛሽ ከሚወድሽ ፍቅረኛሽን ተገናኝተሽ እንደዚህ እንደዚህ በሽተኛ ሆነሽ በዚህ ልክ ከስተሽ በዚህ ልክ ተሰቃይተሽ ስላየሁሽኔ በጣም ከፍቶኛል። መቼም እኔም ሴት ልጅ ነኝ። የሴት ልጅ ህመም ሁሉም ሰው ያውቀዋል። ስለዚህ ግን ይሄን ነገር ዛሬም አልፎ ነገም ሌላ ቀን ነው። ዛሬ የጎዱ ሰዎች በሙሉ ነገ ያን ችግር ሊደፉ ይችላሉ። ጊዜ ተለዋዋጭ ነው። የዛሬ ደስታ ብቻ ማየት የለባቸውም። አንቺ የዛሬ ሀዘን፣ የዛሬ መከራ፣ የዛሬ ስቃይ፣ የዛሬ ወንድ ተፈራርቆ ስለተጫወቱብሽ ብቻ ማየት የለብሽም። ነጌ ለአንቺ ጥሩ ቀን ሊመጥ ይችላል። መታገስ ዋጋ ያስከፍላል። ከምንም በላይ ከእናትሽ ከአባትሽ ከተገናኘሽ ከምንም በላይ በቂሽ ነው። ሶስት አመት በውሎ አንድ ማድ ቤት ታስረሽ መቀመጥ ማለት በጣም ከባድ ነው። ዛሬ በእናት በአባትሽ ቤት እንደፈለሽ ገብተሽ ከወጣሽ ጥሩ አየር ካገኘሽ ጥሩ ፊት ካገኘሽ ለአንቺ ከምንም በላይ በቂሽ ነው፣ በላይ በቂሽ ነው። ፍቅረኛሽን ደግሞ አግኝተሽ ደስታሽ የምታሳልፍበት ጊዜ ደግሞ ቅርብ ይሆንልሻል። በአቤል እጅ ከገባሽ በኋላ ምንም አትሆኝ፣ ከፈጣሪ በታች አሁንም፣ ሙሉ ጤና ስትቶሽ ደስተኛ የምትሆኝበት ቀሪ ዘመን እድሜና ጤና ይስጥሽ። አቤል ደሞ በርታለን፣ ሁሌ ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። እያንዳንዳቸው የእጃቸው አግኝታ ደስተኛ የምትሆንበት ጊዜ፣ ለአንተም ፍትህ የምታገኝበት ጊዜ፣ የእውነቱ ወጥቶ እውነቱ ታውጆ፣ ያቺ ሊያ የተባለችዋ ተገኝታ እያንዳንዳቸው የእጃቸው የሚያገኙበት ጊዜ ቅርብ እንደሚሆን አልጠራጠርም። አንተ ትችላለ። እናንተ ጀግኖች ናቸው። መኮንን ደግሞ እጃችሁ ስር ይወጥቃል። እመነኝ በቅርብ እጃችሁ ስር ይገባል። እናንተ ብቻ በርቱ።